ጤና ይስጥልኝ። እንደምትሰነበታችሁ? ማን ያህል ይሻል ነኝ። ይህንን ቪዲዮ ለመጀመሪያ ጊዜ የምታዩ ካላችሁ ማኒ ኢትዮጵያን ሪሶርስስ የሚል ዩቱብ ቻናል ላይ በመሄድ ሪል ስቴት የሚል ፕሌሊስት መርጣችሁ የወደዳችሁትን ማየት ትችላላችሁ። እንደ መጀመሪያ ቤት ገዢ ምን ማድረግ አለብኝ፣ ምን ማወቅ አለብኝ የሚሉት ነገሮች በሙሉ እዛ ተቀምጠዋል። ዛሬ ግን ማውራት የፈለኩት ምንድነው፣ ሰዎች ቤት ለመግዛት መወሰን ይቸገራሉ። በእርግጥ ተገቢ ነው። ትልቅ ኢንቨስትመንት ነው እና የማያውቁትን ነገር ማድረግ ያስፈራል። ብዙን ጊዜ ምንድነው ለመወሰን የሚቸገሩት? መቼ፣ የት፣ ምን አይነት ቤት ልግዛ? መቼ ልግዛ? ምን አይነት ቤት ልግዛ የት ልግዛ የሚለው ነገር በጣም ነው ለመወሰን የሚያስቸግረው። ነገር ግን ይህንን ጥያቄ መመለስ የምችሉት እርስዎ ነው። ምክንያቱም በጣም ለእርሶ አስፈላጊ ነገር ምንድን ነው? ዋት ሪል ማተርስ ቱ ዩ። ትልቅ ቤት ነው ወይስ ለስራ ቅርብ የሆነ ለትራንስፖርት አመቺ የሆነ ቤት ነው የሚያስፈልገውት? የትኛው ነው በጣም የሚያስፈልገ በጣም እስኮርፊቱ ትልቅ የሆነ ቤት ነው የምፈልጉት፣ ወይስ አነስ ያለ ቤት ሆኖ ለልጆቹ ጥሩ ትምህርት ቤት ያለበት ሰላማዊ ሰፈር? የትኛው ነው በጣም የሚያስፈልጉት? በጣም ትልቅ ቤት ሆኖ በጣም ተጨናንቃችሁ ሞርጌጅ የምትከፍሉት ቤት ነው ወይስ አነስ ያለ ቤት ሆኖ ኮምፎርታብል ሆኖ ናችሁ? ምክንያቱም ቤት ያለው ሰው ቤት ብቻ አይደለም፣ ሞርጌጅ መክፈል ብቻ አይደለም፣ ኑሮ አይደለም ልጅ ማሳደግ አለ፣ ቤተሰብ መርዳት አለ፣ የልጆች ትምህርት ቤት መቆጠብ አለ፣ ቫኬሽን አለ፣ ሕመም አለ፣ ደስታ አለ፣ ሐዘን አለ። ሞርጌጅ ብቻ ከፍለን አንኖርም አይደለም። ስለዚህ ምን አይነት ቤት፣ ስንት ነው ቢሆን ነው በበጀታችሁ የሚሄደው፣ ምን አይነት ቤት ነው። ሌላው በጣም ሰዎች የሚቸግሩት ማንን ነው የምናማክረው። ይሄንን የት፣ መቼ፣ ምን አይነት ቤት የምለውን ስንፈልግ ከማን ምክር እየወሰድን ያለነው አሁን? ቤተሰብ ይመክራል፣ አጎት ይመክራል፣ አክስት ይመክራል፣ መስሪያ ቤት ሰራተኛ ይመክራል፣ ቸርች ያሉ ሰዎች ይመክራሉ። የስንት ሰው ፍላጎት ነው ማሳካት የሚችሉት? የእናንተን አቅም የምታውቁት እናንተ ናችሁ። ምን ያህል ሴቪንግ አለኝ፣ ስንት ነው አቅማችን፣ ገቢያችን ከወጪ ቀሪ ስንት ይቀረናል፣ ምን ያህል ነው አፎርድ ማድረግ የምችለው የምለውን ነገር የምታውቁት እናንተ ናችሁ። ነገር ግን ሰዎች ይሄን ሁሉ ሳያውቁ የሚመክሩት ለራሳቸሁ ጥሩ ነው የሚመስለውን ማለት ነውና፣ በዛ የተነሳ ኮንፊውስድ ይሆናሉ። እኔ ሰሞኑን ያጋጠሙኝ ሁለት ነገር ልንገራቸው። አንደኛው ክሊያንት ተነጋግረን ታውን አውስ ነበረ ለመግዛት ያሰበችው እና ያ አሁን ቅድም እንዳልኳቸው በጀቷ ስናሰላው አፎርድ ማድረግ የምችለው ኮንዶ ነው። በዛ ላይ አትነዳም ስለዚህ ስራ ያለው እዚህ ረገን ኤርፖርት አካባቢ ነው። ስለዚህ ለትራንስፖርት ምቹ የሆነ ቦታ ነው የምትፈልገው፣ ደግሞ በወር ተሰልቶ መክፈል የምችለው መጠን ለዛ ነው። ስለዚህ ኮንዶ ለመግዛት ተስማማች። ኮንዶ እያየን ቆየን መረጠች። በመሀሉ ግራጁዌሽን ነበረ የልጇ ግራጁዌሽን ነበረ እና ግራጁዌሽኑ አልፎ ቅዳሜ ዕለት ነበረ ኦፈር ለአቀርብ የነበረው አይ በቃ ሰኞ ይሆናል። ሰኞ ዕለት ኮንትራቱን ከጻፍኩ በኋላ ው ይቅርብኛለች። ምንድን ምንድነው ስባል ግራጁዌሽን የመጡ ሰዎች ሁሉ እንዴት ኮንዶ ትገዣለች ብለ ወቃሽ ማለት እና ኮንዶ ይቅርብኛለች። እሺ ብለን ተመልሰን ወደ ታውን ሀውስ ተመለሰን ሳምንት ያህል ቆየን። አሁንም ስመጣ ስሰላ የምትከፍለው ምትከፍለውና የምችለው አይደለም። ወደ ኋላ እንደገና ወደ ኮንዶ ተመልሰን ደግሞ እንደገና እየፈለግን ነው። እና ሁለተኛውን ኬስ ደግሞ ልንገራችሁ፣ ሰዎቹ ያሉት ሜሪ፣ እዚህ ቨርጂኒያ ነው ነገር ግን ባለም ምስቲም የምስሩት ቨርጂኒያ ልጆቹ ምን ማለት ቨርጂኒያ ነው። ነገር ግን መስሪያ ቤት የሚያገኛቸው ሰዎች ምን ይላሉ? ሜሪላንድ ትላልቅ ቤቶች አሉ። ኦኬ፣ ትላልቅ ቤት አለ ለእናንተ what really matters to you ትላልቅ ቤት እኔ ሌላ ወዳጅ አለ። ትልቅ ቤት ያደሩ ቦታ 40 ማይል ላይ ገዝቶ ሚስቱ እዚያ አሌክሳንድሪያ ሆስፒታል ትሰራለች እሱ ዳላስ ኤርፖርት ይሰራል። ቤታቸው ያለው አርባ ማይል ነው። ከዚህ ቦታውን አመጥቀስ አልፈልግም። እነዚህ ባና ምስት ጠዋት ተነስቶ ሊ ትራፊኩን ተሳይል ይወጣሉ ከቤት ማታ ስመሽ ትራፊኩ ስቀዘቀዝ ይገባሉ። መቼ ነው ቤታቸው፣ እንዲ የሚያደርጉት? እነዛ ትላልቅ ቤት እንድገዙ የመከሯል። በእርግጥ እኔም ህጀ ግራጁዌሽን ህጃ አይቻለ በጣም ቆንጆ ቤት ነው ይገዙት፣ ግን መቼ ነው እንዲ የሚያደርጉት እንደዚሁ በቀን አንድ ሰዓት አንድ ሰዓት ተኩል ወደዛና ወደዚህ በትራንስፖርት እያሳለፉ ሰፊውን ቤት መቼ፣ ምናልባት ለግራዱዌሽን ለሰርግ ለሆነ ፕሮግራም የመጡ ሰዎች ደስ እንድላችሁ፣ እኛስ ደስ አይለንም? ትልቅ ቤት ነገር ግን ዋት ሪሊ ማረር ቱ ዩ? ይህንን ጥያቄ እራሳችሁን ጠይቁ። በደቦ በኮሚቴ ቤት አይገዛም። ባልና ምስኩጭ ብላችሁ አውሩ፣ ከልጆቻችሁ ጋር አውሩ የትኛው ይሻላል? የት ቦታ ይሻላል? ምንድነው የሚያዋጣኝ? የምለው ነገር ተነጋገሩ እንጂ የፔቲሽን ሰብስባችሁ የድጋፍ ፊርማ ሰብስባችሁ ብዙ ሰዎች የሚያጸድቁትን ቤት መግዛት አትችሉም። አቅማችሁንና ምርጫችሁን ለእናንተ ማትር የሚያደርገውን የሚታውቁ እናንተ ናችሁ። ስለዚህ ይህን ጥያቄ ራሳችሁ ጠይቁ። ዋት ሪሊ ማተርስ ቱ ሚ። መኖሪያ ቤት ለመግዛት ወይም ለመሸጥ አስበዋል? ለማከራየት አስቧል? ለመከራየት አስቧል? ይደውልልኝ በጣም ነው።